ደስ ያለኝ ቫንዬ የኔማር ቀጥይበት፣ ልክ ነሽ። ምን አደረግሽ በዚህ ልክ ኮንፊደንስሽን፣ አደንቃለሁ ብሎ ማለት ልክ ነው ወይ? በራሽ ወይ በራሽ መንገድ ነው የመጣሽው። ስለዚህ ምንም የሚያጠፋሽው ነገር የለምና ያም ቢሆን ግን እስቲል ልጅቱ በኮንፊደንስ ምንም አላጠፋውም ይቅርታ አልጠይቅም ልክ አይደለምም የሚል ነገር ነው ስትናገር የነበረው። ሰለጠኑን ይላሉ እኛ ሀገር ኢትዮጵያኖች እና ምን ላይ ነው ስልጣኔያችን? ይገባኝም ለራሴ ምር ነው ይህንን አስተያየት የሰጡት ሰዎች የነሱ ሴት ልጅ ብትሆን ይህንን ያደረገችው ነገር በዚህ ልክ ጎበዝ ብለው ያጨበጭቡላት አሉ? የማህበረሰብ ክብር የሚነጋ ነገር አልተናገርሽም፣ ሰው ይቅርታ የሚያስጠይቅ ምንም ነገር የለሽም። ስርአት የሚባለውን ነገር ባለማክበረስ ህጉ ሳይጠይቅም ወይ በዚህ አይነት አለባበስ መገለጽ የግለሰብ ራስን የመግለጽ ነጻነት ተደርጎ የሚወሰድ አደለም። ሀብታላት ስንል የራሷ ገንዘብ ከሆነ ብሯን እንደፈለገች አድርጎ የማጥፋት ልጅቷ መብት አላት። እሱን አንክለክል። ልብ ወደ ልጇ ስትመለስ ይህንን ቪዲዮ ለልጆቿ ታሳያለች። በኩራት ነው የምታሳየው? እንደዚህ ያለው ለባሽ ነበርኩኝ ብላ ነው ወይ የምታሳየው? ሰላም ሰላም፣ ጤና ይስጥልኝ። የተወደዳችሁና የተከበራችሁ የጊዜ ሚዲያ ቤተሰቦች እንዴት አላችሁ? በየላችሁበት ያለም ጫፍ፣ በየላችሁበት የሀገር ጥጉሉ ሰላም፣ ፍቅር፣ ጤና ትሆኑ ዘንድ ዞትሪያ የሚወታችን ነው። ኤልያስ ደግነት ነኝ። ዛሬ ለየት ባለ መልኩ በአንዳንድ ጉዳዮች ላይ እንድናወራ ነው የመጣሁት። በተለይ ደግሞ ከሰሞኑ ከነበረው ከቲክቶክ ክሬቲቭ አዋርድ ጋር ተያይዞ ማህበረሰቡ ዘንድ እጅግ በጣም ቁጣን የቀሰቀሰ ጉዳይ ነበረ። በተለይ ደግሞ ከአለባበስ ጋር ተያይዞ ትናንትና ይህንን ጉዳይ በተመለከተ እንግዲህ ፕሮግራም ሰርተን ነበረ። በተለይ አንዲት ግለሰብ ላይ በጣም ብዙ ሰው ሲበሳጭና ሲናደድ አይተናል። እንግዲህ ደግሞ ልጅቱም ለዛ ልብስ ያወጣት ያለችው ወደ ሶስት ሚሊዮን ብር አካባቢ ነው። ጉዳይ እጅግ በጣም መነጋገሪያ ሆኗል። ከዚህ ጉዳይ ጋር ተያይዞ አንዳንድ ጉዳዮች እንድናወራ ፈልገን ነው፣ ህግስ ከዚህ አንጻር ምን ይላል የሚል ነው። ልጅቷ እንግዲህ ይህንን ጉዳይ በተመለከተ ይቅርታ እንድትጠይቅ ተጠይቃ፣ ይቅርታ የምጠይቅበት ምንም አይነት አግባብ የለም ምን አጠፋው እያለች ትገኛለች። በሌላ መልኩ በዚህ ልክ አጠፋች፣ እንዴት እንደዚህ ትለብሳለች የሚል ሰው ባለበት ልክ ደግሞ ምን አጠፋች ልክ ነች፣ እንደም ጎበዝ፣ አንቺ በጣም ብርቱ ሰውነሽ ኮንፊደንስሽ እናደንቃለን እያሉ ሲያበረታቷትም አይተናል። ይህንን ጉዳይ እንድናወራ ብለን ነው መንገዳችንንም ደግሞ ከአዶናይ ጋር ተያይዞም ከዚህ ቀደም አየር ኃይል ገብቶ የማነቃቂያ ንግግር አድርጎ ነበር። እሱም በተመለከተ አሁን ደግሞ ዛበሻ አገኘት ያለውንም መረጃ አውጥቷል። ትልቁ ጉዳያችን ግን ባለ 3 ሚሊዮን ብር ለባሿ ና ይቅርታ አልጠይቅም ያለችው ግለሰብ ነች። ይህንም በተመለከተ አንዳንድ ጉዳዮች እንድናወራ ነው። እስከ መሰናዷችን ፍጻሜ ድረስ አብራችን ቆዩና ፕሮግራማችንን ተከታተሉንም። በቆይታችሁም ጊዜ ሚዲያን ሼር፣ ላይክ፣ ሰብስክራይብ፣ ኮሜንት በማድረግ ቤተሰብ እንድታደርጉኝ ጠይቃለሁ። አብራችሁኝ ስለምትቆዩ አመሰግናለሁ። ክበሩልኝ። እንግዲህ ባሳለፍነው ቅዳሜ የ25ቱ ክሬቲቭ አዋርድ መካሄዱን ሁላችን እናውቃለን። የዘንድሮ ደግሞ በተለየ መልኩ ካም ነው፣ በጣም በተለየ መልኩ በጣም ብዙ ርዕሰ ጉዳዮች የተነሱባቸው ጉዳዮች ነበሩ። ትላንትና ፕሮግራማችን ላይ እንዳልነው እንደሰማችሁት በጣም እንግዲህ ከሃይማኖት ጋር ተያይዞ ይሄ ፕሮግራም ሰጣ ገባ ሲያስነሳ ነበረ። ሸላሚዎቹም ተሸላሚዎቹም ቢሆኑ አምላካቸውን ሲያመሰግኑ ሰምተናል። ይሄ እሰየው፣ ምንም አይነት ተቃውሞ የሚያስነሳ ጉዳይ አይደለም። ሰው አመልከዋለሁ ያለውን አምላክ ለማመስገን ምንም አይነት ቦታ መምረጥ የለበትም። የፖለቲካ ነው የመዝናኛ ነው የምናምን ነው የምናምን ነው የሚል ቦታ መመረጥ አለበት ብዬ አላስብም። ምክንያቱም አምላክ አምላክ ነው፣ የትኛውም ቦታ ላይ ቀዳሚውን ስፍራ ሊሰጠው የሚገባ አይነኬ የሆነ አካል ስለሆነ እሱ ላይ ምንም አይነት ሀሳብ አስተያየት መስጠት አልፈልግም። ይልቅ ግን ከዛ በመለስ ይህንን ጉዳይ እዛ ቤት እዚህ ቤት እንደዚህ ተባለ እንደዚህ ተባለ እያሉ ያልተገባ ነገር እያነሱ ደግሞ በሌላ ማህበራዊ ሚዲያ ላይ ሲያራግቡት የነበሩ ሰዎች ነበር። እሱን ታዝበናል። ከዛ በመለስ ዛሬም እንግዲህ አሁንም ድረስ መልሼ ለመምጣትም በዚህ ጉዳይ ላይ ለማውራት መልሼ ለመምጣት ምክንያት የሆነኝ ሶስት ሚሊዮን ብር የወጣበትን ልብስ ከለበሰችው ግለሰብ ጋር ተያይዞ አንዳንድ ጉዳዮችን ማውራት ፈልጌ ነው። እንግዲህ ትናንትና ይህንን ፕሮግራም ከሰራው በኋላ ኢትዮጵያ ውስጥ እንደዚህ ያለች ታዳጊ ሀገር ውስጥ ሶስት ሚሊየን ብር የሚወጣበትን ልብስ የምትለብስ ሰው ማነች? በእርግጥ ከዚህ በፊት አላውቃትም፣ ግን ማነች የሶስት ሚሊየን ብር ለዛውም እራፊ ነው ካያችሁት ብጣሽ ነው የለበሰች ልጅ ማነች እንዴት ያለ ሀብታም ብትሆን ነው ከማን ቤተሰብ የመጣች ነች የሚል ዝም ብሎ ባክግራውንዷን ለማጥናት ፍላጎት አደረብኝ እና ማታ ዝም ብዬ ቆስቲ ብዬ ማህበራዊ ሚዲያ ላይ ፈላልግ ሂደት ውስጥ ቲክቶክ ላይ አገኘዋት አላቃትም ከዚህ በፊት ማታ ነው ስሟን ያወቁት እና ኤቫን ትባላለች እና ብዙ ተከታዮች አሏት ቲክቶከር ነች ቲክቶከር እንደሆነች እኔ እስከ ትናንትናው ሰዓት ድረስ አላቅም እና በአጋጣሚ ግን ስገባ በጣም ወደ ሰባት መቶ ምናምን ሰው ላይቭ ቁጭ ብሎ የሚያይበት ፕሮግራም ላይ ስለ ቅዳሜው ፕሮግራም ሀሳብ አስተያየት እየተሰጣ ታየሁኝ እና ይህንን ጉዳይ መስማት አለብኝ አልኩኝ። እንደውም ቢቻል ገብቼ አንዳንድ ጥያቄዎችን መጠየቅና እኔም ደግሞ የተሰማኝን ነገር መንገድ ፈልጌ ነበር ግን አልተቻለም። በጣም ትላንትና የታዘብኩት ነገር እንግዲህ እሷን አለባበስ በተመለከተ በጣም ብዙ ሰው ቅሬታ ሲያቀርብ፣ ልክ አይደለም ሲል ተሰምቷል። ምንም ጥያቄ የለውም ኦልሞስት ኦል ሊባል በሚችል መልኩ አብዛኛው ሰው አለባበሷ ላይ ቅሬታ አቅርቧል በዛው ልክ ደግሞ የሚደግፏትም ሰዎች ነበሩ በነቀፏት ልካውንት ትላንትና የታዘብኩት ነገር ምንድን ነው አሁን አሰማቸዋለሁ እሱን ፕሮግራም በጣም አንቺ ጎበዝነሽ አንቺ ልክነሽ ኮንፊደንስ አለሽ ምናምን እያሉ ሲያበረቷት የነበሩ ነበሩ በዛው ልክ ደግሞ አጥፍተሻል ይቅርታ ጠይቂ ሲሏት አይኔ ምን አጥፍቼ ነው ይቅርታ የምጠይቀው ይቅርታ አልጠይቅም ስትል ያለበትም ሁኔታ አለ መጀመሪያ ግን ሰዎች በምን ያህል ልክ እች ልጅ ልክንሽ የነቀፉች ሰዎች ዋላ ቀሮች ናቸው፣ ዘመናዊነት አልገባቸውም እያሉ ሲሏት እንዴት እንደነበረ እሱን ትከታተሉና ና ተመልሰን ደግሞ ኢቨን ፊትሽ ላይ ምንም አይነት ስሜት የለም የንዴትም የደስታሙና ኦማይ ጉድነስ በቃ አይ ቲንክ አንባቢነሽ መሰለኝ ብዙ ጊዜ እንደዚህ አይነት ነገሮች ይመስለኛል ብዬ ገመትኩ፣ እና አንባቢ ነሽ መሰለኝ። እና ጀግና ሴት በቃ ጀግና ማለት ሰዎች ላመኑበት ነገር ጥግ ድረስ የሚሄዱ ሰዎች በጣም ነው የምወደው። እና ኢቫንዬ በጣም ነው የኮራሁብሽ፣ በጣም ነው ደስ ያለኝ። አለባበሽን ባይዘው ያምራል። እኛ ሀገር ስላልተለመደ እንጂ ሴሌብሪቲዎች የትም አደም ፋሽን ይለብሳሉ። እና ኢቨን ብታምኝ ባታሚም እዚህ ቲክታክ ላይ ራሱ በቀደም ውድድር ላይ ብዙ የተለየ ወጣ ያለ ልብስ የለበሱ ሴቶች ነበሩ፣ እና አይቻለሁ። እኔ ለአንቺ የተለየ አድርጎ ለምን ሊያወሩብሽ እንደፈለጉ አልገባኝም። ሰው የፈለገውን መልበስ መብቱ ነው አደል? ማለት ምንም ያደረግሹ ነገር የለም። ምንም ማህበረሰብ አላንቋሸሽም። የተሳደብሹ ነገር የለም የማህበረሰብን ክብር የሚነጋ ነገር አልተናገርሽም። ሰው ይቅርታ የሚያስጠይቅ ምንም ነገር የለሽም። አንዳንድ ጊዜ የሚገርምሽ ሰለጠኑን ይላሉ እኛ ሀገር ኢትዮጵያኖች፣ እና ምን ላይ ነው ስልጣን ያችን ለራሴ ምር ነው ምልሽ። በአለም ላይ ስልጣን የሚባለው የሰው ክብር አለመንካት ብቻ ነው። ሰው አንቺ ምንም ያደረግሽው ነገር የለም። የሰዎች ክብር አልነካሽም። የሰውን ማንነት አልዘለፍሽም። በራሽ ወይ በራሽ መንገድ የመጣሽው። ስለዚህ ምንም የሚያጠፋሽው ነገር የለም እና አንዳንድ ጊዜ ህዝብ መንጋ ሲሆን ያስጠላኛል፣ ታውቂያለሽ። መንጋው ያስተሳሰብ አልወድም፣ ደስ አይለኝም። በጣም በጣም ነው ደስ ያለኝ። ይቫን ዬ የኔማር ቀጥይበት። እግዚአብሔር አምላክ ደግሞ ያበርታሽ፣ ያጠንክርሽ። የማንም ሰው እዚህ ኔጌቲቭ ኮሜንት እንዳይሰብርሽ። የሚሰብርሽ ሰው አይደለሽም። አይችሻለሁ በጣም ከባድ የሆነ ሳይኮሎጂካል እንትን ያለሽ ማይንደሽ ዋው ዋው። በቃ እኔ ሴት ልጅ እንዲህ ስትሆን በጣም ነው የምወደው፣ በጣም ነው የምኮራ። ደግሞ ሴት ልጅ እንዲህ በራሷ መቆም ስችል እና ይሄ ያለ አይደለ? አንዳንድ ሰዎች የሰዎችን ትርታ እያዩ ነው የሚያወሩት፣ የሰዎችን ትርታ እየሰሙ ነው እንትን የሚሉትና፣ ይሄ ደግሞ መንጋዊ አስተሳሰብ ነው። ያ ነገርሽ ደግሞ የወደድኩልሽ አንቺ መንጋዊ አይደለም አስተሳሰብሽ። በቃ በራስሽ መቆመን ብቻ አይነት ሴት ነሽ እና ኢቫንዬ ቀጥይበት በጣም በጣም አሁን ነው ለመጀመሪያ ጊዜ አየሽ፣ እና እንዴት እንደኮረው ልነግርሽ አልችልም። ፈሎ አርጌሽ አለው። ከዚህ በኋላ እንደም በደንብ ነው የምከታተልሽ። እና ልተኛ ስለሆነ ነው እችል ለማለት ነው። አመሰግናለሁ፣ ስላስገባሽ ኒኒማር። እንግዲህ እንዳያችሁት ነው አሁን ይችን ልጅ ተይ ባይ ቢኖራት ኖሮ ተይ፣ ልክ አይደለም። መልበስሽ መብትሽ ነው፣ ማጌጥሽ መብትሽ ነው። ሶስት ሚሊዮን ብር አይደለም፣ አስር ሚሊዮንም ሀምሳ ሚሊዮን ብርም አውጪ ብሎ ማለት መብቷ ነው። በቃ እዛ ድረስ ነው። ነገር ግን ባህል አላት፣ እምነት አላት፣ ሴቶች አሏት የምትባል ሀገር ላይ ሙሉ እርቃን፣ ሙሉ እርቃን ሊባል በሚችል መልኩ ነው የለበሰች የነበረችው እና ተይ ከሚል ከሚገስጽ ከሚቆጣ፣ ከሚያርም፣ ከሚያርቅ ሰው ይልቅ እንደዚህ ሚዲያው ላይ ወጥተው ልክንሽ ምን አደረግሽ በዚህ ልክ ኮንፊደንስሽን አደንቃለሁ ብሎ ማለት ልክ ነው ወይ ተገቢ ነው ወይ ይህንን አስተያየት የሰጡት ሰዎች የእነሱ ሴት ልጅ ብትሆነ ይህንን ያደረገችው ነገር በዚህ ልክ ጎበዝ ብለው ያጨበጭቡላታል ወይ የሚል ትልቅ ጥያቄ ፈጠረብኝና ነው ይህንን ጉዳይ ወደ እናንተ ያመጣሁት አንዳንድ ጊዜ አንዳንድ ነገሮች ላይ እንዴት አስባለሁ አሁን እቺ ግለሰብ እድሜ ጤና ጋር ሰጥቷት እድሜም ጤና ሚስጣት እድሜ ከጤና ጋር ሰጥቷት በጣም እንግዲህ ወልዳ ከብዳ ልብ ወደ ልቧ ስትመለስ ይህንን ቪዲዮ ለልጆቿ ታሳያለች። በኩራት ነው የምታሳየው? እንደዚህ ያለው ለባሽ ነበርኩኝ ብላ ነው ወይ የምታሳየው የሚል ነገር ጭንቅላቴ ውስጥ ይመጣል። ይሄ ጉዳይ በዚህም ብቻም ሳይሆን በጣም በሌሎችም ጉዳዮች ላይ እንደዚህ ያሉ ነገሮች ሀሳቤ ውስጥ ይመጣሉ። በጣም ብዙ ጊዜ ማለት ነው፣ ማህበራዊ ሚዲያ ላይ ወጥተው በጣም ትልቅ ሰዎች ሆነው ባልተገባ መልኩ ልቅ ነገር የሚናገሩ ሰዎች፣ የሚሳደቡ ሰዎች ምናምን ሳይ ልጆቻቸው ነፍስ አውቀው ይህን ቪዲዮ ሲያዩባቸው ምንድ ነው የሚሰማቸው? የሚል ነገር ጭንቅላቴ ውስጥ ይፈጠራል። እሷስ ጋር ይሄ ስሜት ይኖር ይሆን ወይ የሚል ነገር ጭንቅላቴ ውስጥ መጥቶ ነበር። ያም ቢሆን ግን ስቲል ልጅቱ በኮንፊደንስ ምንም አላጠፋሁም፣ ይቅርታ አልጠይቅም፣ ልክ አይደለምም የሚል ነገር ነው ስትናገር የነበረው። እንዳለው ነው መልበስ መብቷ ነው። ያልተነካ፣ የማይበረዝ የማይከለስ መብቷ ነው መልበስ። ነገር ግን ይህንን በመልበስ ልክ ህግስ እንዴ ይሄ ባህል ኖርም ስርዓት የሚባለውን ነገር ባለማክበረስ ህጉ ሳይጠይቅም ወይ የሚል ትልቅ ጥያቄ አለኝ። ይህንንም ጉዳይ በተመለከተ ደግሞ ልክ አይደለም መብቷ ነው መልበስ፣ ነገር ግን በህግ ደግሞ ሊያስጠይቃት የሚችል ነገር ደግሞ አለ ደግሞ ስትል ዞትር ማህበራዊ ሚዲያ ላይ በተለያዩ ጉዳዮች ሀሳብ አስተያየቷን የምትሰጥ ከህግ አንጻር ሀሳብ አስተያየቷን ሙያዊ እውቀቷን የምታካፍለው ሰብለ አሰፋ ደግሞ ጉዳዩን በተመለከተ እንደዚህ ብላለች። እሷን ደግሞ እንስማ እንደፈለግኩ መልበስ መብቴ ነው ማለት እንችላለን። እንዲ ቆያችሁ፣ ጠበቃ ሰብለ ስፋ ነኝ። እንግዲህ ከኋላ ያለው አለባበስ በጣም አነጋገር ይሆናል። ከዚህ ጋር በተገናኘ እንግዲህ የተወሰኑ ሰዎች ማናችንም ራሳችንም በፈለግንበት መልኩ ልናለብስ እና በፈለግነው ዲዛይን ልብስ ልንገልጽ እንችላለን የሚሉ አሉ። በሌላ በኩል የህዝብ ሞራሊቲ የሚል አለ። ከዚህ ጋር በተገናኘ ማወቅ ያለባችሁ ሁሉም ሰው ራሱን በፈለገበት መልኩ የመግለጽ ፍሪደም ኤክስፕሬሽን ነፃነት አለው ነገር ግን የህዝብን ሞራል በሚቃረን መልኩ በተለይ ደግሞ አሁን በኢትዮጵያ ህዝብ ሞራልና እምነት በብዙሃኑ ሞራልና እምነት አንፃር በዚህ አይነት አለባበስ መገለጽ የግለሰብ ራስን የመግለጽ ነፃነት ተደርጎ የሚወሰድ አይደለም። ማንኛውም ሰው ያለው መብት የህዝብን ሞራሊቲ በሚቃረንበት ሰዓት እና ህዝቡ አፀያፊ ነውር ነው በሚለው መልኩ መልበስ ከሞራል ተቃራኒ ብቻ ሳይሆን በኢፌዲሪ ወንጀል ህግ መሰረት እስከ ሶስት ወር ድረስ ሊያሳስር የሚችል መሆኑን መገንዘብ እና የእኛ መብት የማህበረሰቡን ሞራል ሲቃወም ሲጻረር ሊገደብ እንደሚችል አውቆ ጥንቃቄ ማድረግ ይገባል። ለሚመጣው ትውልድም የምናሳያቸውን ነገሮች መጠንቀቅ አስፈላጊ ነው። አመሰግናለሁ። ይህንን ይመስላል እንግዲህ ከህግ አንጻር ያለው ነገር ማለት ነው ትልቁ ነገር ግን ሌላው እንደ ሰው ያስተሳዘበኝ ነገር ለአንድ ልብስ በዚህ ደረጃ ሶስት ሚሊዮን ብር ማውጣት ወይ እንዳልነው ነው፣ መብት አላት። መብት አላት ስንል የራሷ ገንዘብ ከሆነ ብሯን እንደፈለገች አድርጎ የማጥፋት ልጅቷ መብት አላት። እሱን አንክለክልም። የማትችለው ነገር በአደባባይ ብሩን መቅደድ ማቃጠል አትችልም። የብር ኖትን ማቃጠል መቅደድ ምናምን አይቻልም። ያው ናይት ክለብ ውስጥም ሲረገጥ ምናምን እናያለን። እሱም ህግ ለሞ እያስባለ እየመጣ ነው። ከህግ አንጻር ስናየው እሱም እንደዛ አይቻልም። ዝሮ ዝሮ ግን የሰውነት መለኪያው የት ድረስ ነው? አሁን ማህበራዊ ሚዲያዎቻችን ላይ በጣም ብዙ ሰዎች ታመው፣ ሕጻናት፣ አዛውንቶች፣ ታዋቂ ሰዎች በተለይ ደግሞ ከኩላሊት ጋር ተያይዞ ከካንሰር ጋር ተያይዞ በጣም ብዙዎች ታመው ማህበራዊ ሚዲያ ላይ እየወጡ እርዳታ ሲጠይቁ እናያለን። አልፎ ተርፎም ደግሞ ታያላችሁ የሴይፉም ሾ ላይ ሾ ከመጀመሩ በፊት የሁለት የሶስት ሰዎች የተቸገሩትን ያሳየናል በጽድቅ መንገድ ላይ እነዚህ ሁሉ ችግርተኞች ባሉበት በጣም ብዙ ሰው ተርቦ ቁርስ በልቶ ምሳ በማይደግምበት አንዳንድ ጊዜም ሳይበላ የሚውሉበት የሚውልበት ሁኔታ ያለበት ሀገር ላይ ሆነን ሶስት ሚሊዮን ብር ለልብስ አወጣው ማለት ልክ ነው ወይ ተገቢ ነው ወይ ሰው ሰው የሚሸት ባህሪ አለው ወይ ነው ወይንስ ደግሞ ልጅቷ በቀልዷ ነው ሶስት ሚሊዮን ብር ያለችው የሚል ትልቅ ጥያቄ። እውነቷ ነው ውሸቷ ነው አናውቅም። ሶስት ሚሊዮን ብር ልብስ ወጥቶበታል አልወጣበትም አናውቅም። ግን የእውነት ወጥቶበት ከሆነ ምክንያቱም ከዛም በፊት ይህን ሚሊየን ስነው ልብሶች ላይ የማወጣው በሚሊየን የሚወጣባቸው ልብሶች ናቸው መለብሳቸው ስትል ተስተውላለች። እና እንደዚህ ችግርተኛ ያለበት ሀገር ላይ በዚህ ልክ ይህንን ያህል ብር ለልብስ ማውጣት ልክ ነው ወይ? መብት ግን አለ፣ እሱን አልክድም። መብት አለ ግን ችግርተኛ እያዩ ህሊና ሲያርፋል ወይ እንግዲህ ለእሷና ለእሷ ቢጤዎች የምተወ ነገር ነው። መለስ ብዬ ግን አንዳንድ ቪዲዮዎቿንም ለማየት ሳይ ልጅቷ እንዲህ ያለ አለባበስ ለብሳ እንደውም ቲክቶክ ላይ ሌሎች እንዲህ ያሉ አለባበሶችም ከዛ ቲክቶኮቿንም መለስ መለስ ደግሞ ብዬ ስል ደግሞ ሌላም ደግሞ እንደዚህ የባሰበትም አይነት ልብስ የለበሰችበትንም ሁኔታ አይቻለሁ። ምናልባት እሱንም ላሳያችሁ ከሆነ ልክ ነው። አላቅም እንግዲህ ትንሽ አንዳንድ ጊዜ መታረም መታረቅም ይፈልጋልና እኔ እንግዲህ ይህን ጉዳይ ማህበረሰቡን ያስቆጣል ብዬ ነው የማስበው። ሌላው እንግዲህ ወደ አዶናይ ጉዳይ ስንመለስ እዛ በሻ ከዚህ ቀደም የወጣውን ጉዳይ በተመለከተ ደግሞ አሁን ያወጣው መረጃ አለ ከአዶናይ ጋር ተያይዞ አዶናይ እንግዲህ በጣም ፌመስ እየሆነ የመጣ ሰው ነው። አሁን ወደ 3.6 ሚሊዮን አካባቢ ተከታዮች ያሉ ቲክቶከር ነው። የመጣበት መንገድ፣ አላማውን ያሳካበት መንገድ በጣም የሚደነቅ ነው። አደርገዋሉ ያላቸውን ያደረጋቸው ነገሮች በጣም የሚገርሙ ናቸው። ግን ጥያቄ ፈጥሮ የነበረው አየር ኃይል ውስጥ ገብቶ ማነቃቂያ ንግግር ለማድረግ አንደኛ ማን ፈቀደለት? አየር ኃይል ውስጥ አዶናይ ገብቶ ንግግር ከማድረጉ ጋር ተያይዞ እንግዲህ ብዙ ነገሮች እየተነሱ ይገኛሉ። ያው ከዚህ በፊት እንደሰማችሁት አየር ኃይል ገብቶ ያደረገውን ንግግር ሰግጡ ፈምሱ የሚለውን የማነቃቂያ ንግግር በተመለከተ እንግዲህ ቪዲዮዎቹን እንዲያወርድ ትእዛዝ እንደተሰጠውና ና ባለስልጣናቱን አስቆጥቶ እንደነበር ነው የሰማነው። አሁን ደግሞ የወጣው ነገር ምርመራ የተካሄደበት እንደሆነ የሚያሳይ ነው የወጣው መረጃ ንብላቸዋሉ እንግዲህ ዛበሻ አገኘው ብሎ አወጣው ያለው መረጃ ምንድን ነው የሚለው አወዛጋቢ በማለት የሚገለጸው ቲክቶከር አዶናይ፣ ባለፈው ሳምንት መጀመሪያ በኢፌዲሪ አየር ኃይል ቅጥር ግቢ ውስጥ ተገኝቶ ለሰራዊቱ አባላት የማነቃቂያ ንግግር ማድረጉን ተከትሎ፣ ግለሰቡ ወደ ከፍተኛ ጥበቃ ተቋሙ ያስገቡት የሰራዊት አባላት ላይ ምርመራ መጀመሩ ተሰምቷል ሚል ቲክቶከሩ ንግግር ሲያደርግ የሚያሳይ ቪዲዮ በራሱ የቲክቶክ ገጽ ላይ መልቀቁም ይታወቃል። ይህ ክስተት በማህበራዊ ሚዲያ ከተሰራጨና ከፍተኛ ጥያቄዎችን ካስነሳ በኋላ፣ ቪዲዮን ጨምሮ ከጉዳዩ ጋር ተያያዥነት ያላቸውን ጽሁፎች ከግለሰቡ የማህበራዊ ሚዲያ ገጾች ላይ እንዲነሱ መደረጋቸውም ተገልጿል። አየር ኃይል ቅጥር ግቢ ከፍተኛ የሀገር ደህንነት ጥበቃ ከሚደረግባቸው ተቋማት አንዱ እንደመሆኑ መጠን፣ ይፋዊ ተልዕኮ የሌለው የማህበራዊ ሚዲያ ተጽዕኖ ፈጣሪ ግለሰብ ወደ ተቋሙ ገብቶ ንግግር ማድረጉ፣ ንግግሩም ሰራዊቱን የማይመጥንና የወታደራዊ ደህንነት ፕሮቶኮልን በግልጽ የጣሰ መሆኑ ጥያቄ ውስጥ ገብቶ ጥያቄ ያስነስቷል፣ ይላል በመሆኑም የደረሰን መረጃ እንደሚያመለክተው ይላል ዛበሻ የዘገበው መረጃ። በመሆኑም የደረሰን መረጃ እንደሚያመለክተው ከሆነ ቲክቶከር አዶናይ ወደ አየር ኃይል ግቢ እንዲመጣ ያመቻቹና እንዲገባ የፈቀዱ የሰራዊት አባላት ላይ አስተዳደራዊ እርምጃ ለመውሰድ የሚያስችል የማጣራት ስራ እየተሰራ ይገኛል። እርምጃውም በምን ደረጃ ላይ እንደሚገኝና በማን ላይ ያተኮረ እንደሆነ እስካሁን ከመከላከያ የሰራዊቱ በይፋ የተገለጸ ነገር የለም ይላል እንግዲህ ከዚህ ጉዳይ ጋር ተያይዞ አዶናይ ምን ይገጥመዋል? ምንድነው? ወደፊት የሚወጣው የሚመጣው ነገር የሚለውን አብረን ምናይ ይሆናል ማለት ነው። ለዛሬ ይህንን ጉዳይ በተመለከተ ነው ወደ እናንተ ይዤ የመጣሁት ይህንን መረጃ በተመለከተ ነው። እዚህ ጉዳይ ላይ ግን አሁንም ሀሳብ አስተያየት ካላችሁ በሀሳብ መስጫ ሳጥን ላይ ብታሰፍሩልን ደስ ይለናል። በተለይ ደግሞ መወያያ ርዕሳችን የሆነችው ግለሰብ ላይ ያላችሁ ሀሳብና አስተያየት ምንድን ነው? እስኪ በሀሳብ መስጫ ሳጥን ላይ አስፍሩልን። ልክ ነች? እዛስ ላይ ሰዎቹ እንዳሉት ተይ ልክ አይደለም ብሎ ማለት ኋላ ቀርነት ነው? እሷን መንቀፍ ነው ወይስ ምንድን ነው? ይህንን ጉዳይ በተመለከተ ሀሳብ አስተያየቶቻችሁን በሀሳብ መስጫ ሳጥን ላይ አስፍሩልን። የወደዳችሁም ካላችሁ በድምጽም ቴሌግራም ወይ ደግሞ ዋትሳፕም ላይ ልትተውልን ትችላላችሁ። አብራችን ስለነበራችሁ እጅግ በጣም ከልብ አድርጌ ነው ማመሰግነው። ጊዜ ሚዲያን ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ በማድረግ ቤተሰብ ታደርጉኝ ዘንድ ከወዲሁ በትህትና ጠየኩኝ። ክበሩልኝ። እናመሰግናለን።